ነቀለች ቁጥር አልሄደች። ምን እንደነካቸው አላት። መርፌ መውጋ፣ እንደዛ ይሄዳሉ ይሄዳሉ ይሄዳሉ። ነሱ ብቻ ብለው ይምጡልን። ነገ ደሞ የሆነ ሰርፕራይዝ ይኖራል። እናንተ ማለት ነው። ቤቱ ሊጠላችሁ ነው። ልጅቱ ጠጣለች። የሰጠኝን ላሳያችሁ፣ አሁን የሰጠኝን ላሳያችሁ። ወይኒ ወይኒ፣ አሳዬ ዋረንግ የሰጣችሁ ምክንያት አቃችሁታል፣ አቃችሁታል። ምን እንደሆነ ታቁታላችሁ። ወተቱ የትናንት ነው። ገዝ ተሰርታችሁ የለጠፋችሁት ነው። አዎ ያ ነው ሰሚራ እራሱ ያ ነው እያለች ነው፣ ሰሚራም ሰታ

አደለም መርካቶ፣ ምን ሀብትሽ እንደዚህ ያለ እኮ ወይኔ፣ በጣም ነው! እንዴ የተሳላችሁት፣ እነሱን ለመለያያት፣ እንኳን ለመለያያት ገና አራት ልጆቹ ይወለዳል። ጌታዬ፣ ትዕግስት ናዝሬ ደግሞ ፎቶ ፕሮፋይሉ ተቀየረ ማለት ነው። አረ በእናቴ ጥርስ ጥርሱ አይናይኑ እየተያዩ ነው አዎ

እንደሞ ስለት ያስገባሽን ደግሞ የራስሽ ዩሮልሽ ተብሏል። በቃ በቃ ያ ሁለት መረጃ ነው ስለማይ እዚህ አለኮ እንደዚህ የምትነደዱ ሰዎች ካላችሁ ትቃጠላላችሁ። እኔ በሰዓቱ አስታርቃለሁ። አሁ አይ ወይኔ ዛሬኮ ከውስጤ ከአንጀት እኔ ዛሬ አበደች። ከያ ዛሬ ከያ አይደለችም። ተይመና ትሽ ተይመና። አይ አፈሩ ደግሞ እንደው እንደምን እንደሚያፍሩ ይገኛል ልጆች ልጆች ሲባሉ ና ምንድን ነው የሚያፍሩት እኔ ግራ ገብቶኛል እኔ ራሱ ባያፍሩ ደስ ይለኛል እኔ ደግሞ የማዘነ ብሮች ምነው ተነሳባቸው እኮ ዛሬ ምን ሆኖ ነው ትሄጂ እንዴት ተጨቀዘቁ ይላሉ አንተ እንደዚያ ኧረ ኧረ ተውት የማዘነ ብሮች እኔ ማ ቅድም እኮ ነው ማዛን ቤት የተኛው። ጂኒ ጂኒ ጂኒ ነው መሰለኝ የገባበት መሰለኝ። ከዛ ደግሞ አይሻን ቤት ትመጣም እንደዚህ ግልብጥ አረገን። አይ አይ እነሱ የቡሉ ኬማ ነገር ጥሩ ስንሰራ መሰለኝ የማዘነ ብሮች ጀምሮ አበዱ እኮ። ለዛ ነው ቤታቸው ዋርኒንግ ዋርኒንግ የሚሉ ማለት ነው። ብሮች ትናንትና አብዶ እኮ ነው ዛሬ ቤቱ ወርኒንግ የሰ አይ ችግር የለውም። ቆይማ፣ ቆይማ ቪዲዮውን አጥፉ፣ ቪዲዮውን አጥፉ። ወተት የሰራችሁበትን ገስ ያረጋችሁትን ቪዲዮ አጥፉ። እሱ ነው ወርኒንግ የሰጣችሁ። አይገባችሁም? የትኛው ነው የምንሰጣችሁ? አናጠፋን በፊት ጀምሮ ነው የምትይው የትናንት ቪዲዮ ቪዲዮ አይደለም። ትዕግስት ወተት ትዕግስት ሰጥተዋል ነበር እንደ ማታ ላይ አንቺ፣ አየህ ቤት አንቺ ወተት እኮ የጨጓራ መድኃኒት አይደለም፣ እንዴት ወርኒንግ ይሰጣል? ናሳ ነው እንዴ? አይ ለዛ አይደለም፣ አይደለም ለዛ። ጠላት አለን፣ ብዙ ጠላት አለን። ኧረ ጌታዬ፣ ዛሬ በሰላም ነው እንደሚያሳብደኝ። ጌታው ትዕግስት ውስጥ ጠይቅ

ምን ተፈጥሮ ምን አድርጌ ነው የወረድኩት? ምን አድርጌ ነው? አለሽም አንችም እኮ አለሽ አንችም አለሽ። ተጀመረ ተጀመረ እኮ ወይኔ ጉዴ ነው ዛንድሮ። ኧረ ጀግና ጡንቻ አላከችመነ ጀግና ብሎ

እናንተ እኔ ስላሳቁት እኮ ነው የተናደዱት። ምን ነው እናንተ፣ ቅናታሞች ቅናት ነው እንደ ያቃጠላችሁት። አረ፣ የሰላም ያርግልኝ። ምን ያሳብደኛል? እኔ አሁን ካላስጫዋ ነኝ እኔ ዝም በሉ። ወታደር፣ ወታደር እንዴት ናችሁ? ደህና ናችሁ ነኝ እንዴት ናችሁ? ከላይም ከታችም ያላችሁ ሰላም አለይኩም ብያለው። አንሹዬ እንዴት ናችሁ? ሁሉ ሰላም ነው? ከያዬ አይ አራ አራ ወረደች ወይ ወረደች። አትማን ነው አራታው። ሁሉ ለአራታው ትጫወታላችሁ እንዴ? ዘዶ ይተጫው ኔትወርክ ነው ወይስ አይደለም። እኔን እንዲያታወርዱ ሁሉም ወንድም ያለው አብን ወንድሜ በጣም ደስ ብሎኛ አለ ለአብን እስቲ ለአብ እናስተላልፍለት ነገሩ ውሃላማ አለ አሁን ማለት